እሺ አመሰግናለሁ ክቡር ጠቅላይ ሚኒስትር ክቡራትና ክቡራን እኔ ስለ ጨበራ ጩርጩራ እና ስለ ኮሻ አጭር የተሰማኝን ስሜት ለማካፈል ያህል ነው እዚህ ቦታ የዛሬ ሁለት አመት አካባቢ ይመስለኛል መተናል እንደዚህ በካቢኔ ጉብኝት አድርገናል ስራው በከፍተኛ ሁኔታ እያደገ የመጣ መሆኑን አይቻለሁ፣ ተረድቻለሁ። ትላንት በጨበራ ጩርጩራ እንግዲህ በአዲስ በኢትዮጵያ የቱሪዝም አፕ ውስጥ አዲስ እየተለማመድ ነው ያሉ አንዱ የጨበራ ጩርጩራ መዝናኛ እና የቱሪዝም መዳረሻ ቦታ ነው። ባለፉት ጥቂት ዓመታት ይህንን መሰል ሌሎች ትልቅ የቱሪዝም አቅም ያላቸው ማዕከላት በኢትዮጵያ በተለያዩ ቦታዎች ተገንብተው ለአጠቃላይ ለኢኮኖሚ ማመንጨት አዲስ ተጨማሪ ፋክተር ሆነው መጥተው እያየን ነው እና እኔ በዚህ ውስጥ የምረዳው የምማረው በዚህ በመንግስት ውስጥ ይህንን እድል አግኝተን መስራት ከጀመርኩበት ጊዜ ጀምሮ ኢትዮጵያን በተሻለ እንዳውቅ አቅሟንም እንድረዳ ፖቴንሻሏ እንድረዳ እድል አግኝቻለሁ ብዬ መናገር እፈልጋለሁ። ወደ ተለያዩ አቅጣጫዎች በስራ ምክንያት እንጓዛለን። ስለዚህ ማናቀውን እያወቅን ያላየነውን እያየን እያደነቅን፣ በእርግጥም ኢትዮጵያ በጣም ሰፊ ሀብትና አቅም ያላት ሀገር መሆኗን ለመረዳት እድል አግኝቻለሁ። ሶ እንግዲህ የሌለ ነገር አይመጣም። ያለ ነገር ነው ወደ አክቹዋሊቲ የሚቀየረው ጨበራ ምንበለው ጎርጎራ፣ ወንጭ ምን ምንበል፣ ዞሮ ዞሮ አቅሙ ትላንትም ሁሌም ነበር። ያንን አቅም አይቶ ተረድቶ ወደ አክቹዋሊቲ የመቀየር ስራን ነበር ሁሌም የሚጠብቅ እና ይጠይቅ የነበረው። ስለዚህ ይሄ እንዲሆን ደግሞ ወቅት መምጣት አለበት፣ መታየት ማየት የሚችሉ ሰዎች አይተው ፖቴንሻሉን ወደ አክቹዋሊቲ ለመቀየር ጉጉት ይፈልጋል። ይህንን ወደ ስራ ተግብሮ ውጤታማ ማድረግና ትላንት በአቅም ደረጃ የነበሩ ሀብቶችን ወደ አክቹዋሊቲ ወደ ተጨባጭ እውነታ መቀየር ይጠይቃል። ስለዚህ ይሄ እውን ሆኖ በኢትዮጵያ ውስጥ የኢትዮጵያን አጠቃላይ የቱሪዝም አቅም በእጅጉ ከፍ ያደረጉ ማዕከላት ተገንብተዋል። የቱሪዝም ሀብቱም እየሰፋ መጥቷል። ስለዚህ ትላንት በጨበራ ያየሁት ይህን ነው። አካባቢው በጣም ያምራል። መልካ ምድሩ በጣም እጅግ በጣም ያምራል። ምናልባት ለወደፊት እነዚህ ፕሮጀክቶች ተጠናቀው ሲያልቁ ኢትዮጵያ ኖች እንዲሁም ሌሎች ማናቸውም ሰው ልጆች ወደዚህ መጥተው አካባቢውን ማድነቅ የሚችሉበት እድል ሲከፈት ያኔ ብዙ ሰው ያይዋል። ዝሆን አይተናል። እንግዲህ ከአሁን በፊት እኔ ዝሆን ያየሁት በአካል ከኢትዮጵያ ውጭ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል፣ መንቀሳቀስ ስንችል ዝሆን ማየት ችያለሁ፣ ደስ ብሎኛል። ሌላው ወደዚህ ኮይሻ የሃይድሮ ፓወር ፕሮጀክት ስንመጣ እንግዲህ ይሄ ካፓሲቲው በአፍሪካ ውስጥ ትልቅ ከሚባሉት ውስጥ አንዱ ነው ከህዳሴ እና አስዋን ከነሱ ቀጥሎ በሶስት በአራተኛ ደረጃ ሊቀመጥ የሚችል አቅም ያለው ይመስለኛል፣ ካልሳሳትኩ። ይሄ ሲገነባ ቅድም እንዳልኩት እያደገ የመጣ ስራ መሆኑን አይተናል። ዞሮ ዞሮ ያለ ችግር እዚህ አልተደረሰም። በሀገራችን ምንም አንደርማይን ማይደረግ ሁላችንም አክኖሎጂ የምናደረገው በዚህም በዛም ችግሮች አሉ። በሌላ የአፍሪካ ሀገራት ቢሆን እነዚህ ያሉ ችግሮች ምናልባት የልማት ስራ አልሰራም ብሎ አንድ መንግስት እንዲቀመጥ በቂ ምክንያት ሊሆነው ይችል ነበር ብዬ አስባለሁ። ስለዚህ እነዚህ ስራዎች በችግርም ውስጥ ተሆኖ እድገታቸው ከፍ እያለ አንዳንዶቹን እየመረቅን ሌሎቹን ደግሞ ላውንች እያደረግን በጣም ትልልቅ ለኢትዮጵያ የሚመጥኑ ፕሮጀክቶች እየተጀመሩ መሰረታቸው ይጣልና እየተቋጩ የተመረቁ ይገኛሉ። ይሄ ሲሆን ቅድም እንዳልኩት በጣም ሰፊ ተግዳሮት አለ። ግን እንደ ሀገር እንደ ህዝብ አጠቃላይ ሬዚሊንት የሆነ ሀገርና ህዝብ መሆኑን ተጨማሪ በታሪክም እንዳየ ነው አሁንም ማረጋገጫችን የሚሆኑ ይመስለኛል። የተማርን ነው። ዞሮ ዞሮ ማናችንም ወደዚህ ስንመጣ በፍጽምና ልንመጣ አንችልም። በልምምድ ጋፖችን እየሞላን የተሻለ ስራ እየሰራን እንድንሄድ የሚያስችሉ ድሎችን ይዘናል። በዚህ ደግሞ ክቡር ጠቅላይ ሚኒስትሩ የመሩትን ስራዎች በዚሁ አጋጣሚ ከፍ ያለ ዋጋ ልሰጣቸው ፈልጋለሁ። የተማርን ነው። የተማርን ደግሞ የተሻለ ስራዎችን እየሰራን ለሀገራችን በምንችለው ሁሉ አበርክቶ እያደረግን ለመሄድ ዝግጁ ነን ለማለት ያህል ነው። አመሰግናለሁ።